ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብስት ትረፍረፍ ይበል። በያላችሁበት ቦታ ሀገራችን ኢትዮጵያን ሰላም፣ አንድነት፣ ፍቅርን መስተሳሰብን ያምጣልን። ውድና የተከበራችሁ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለግሸን ማርያም በሰላም አደረሳችሁ አደረሰን። እንግዲህ ዛሬ በዚህ መልኩ አዘጋጅተን እየዘከርናት ነው ማለት ነው። ቅድስት ድንግል ማርያም በያላችሁበት ጥበቃዋ አይለያችሁ፣ አይለየም በስደትም ያላችሁ በሀገርም ያላችሁ ጥበቃዋ አይለየን እንላለሁኝ። በሰላም ለሀገራችን ለቤተሰቦቻችን ለወገኖቻችን በሰላም ታብቃን። ሀገራችን ውዲቷ ኢትዮጵያን የፍቅር ጎጆችን ዞሮ መግቢያችንን ሰላም ታደርግልን እና እንግዲህ ዛሬ በዚህ መልኩ እንግዲህ እየዘከርናት ነው ማለት ነው። መልካም በዓል ይሁንላችሁ። ወዳችኋለሁ። ባይ ባይ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትዘነጉ ማለት ነው። ሀሳብ አስተያየታችሁንም በኮሜንት ስር እየጻፋችሁ ለምታበረታቱን ከልብ አመሰግናለሁ። ሙሉ ከስከመሳል በኋላ ላክ እመቤቴ ማርያም ለክብረ በዓልሽ ለአመቱ በሰላም አደረሰን አደረሰን። ለሁላችንም የኦርቶዶክስ እምነት ተከታዮች በሙሉ መብረሃንዬ ዙሪያችንን አገራችንን ጠብቂልን፣ ሁሉ ወገናችንን ጠብቂልን። በስደት ላይ ያሉትን የሞቱትንም ነፍስ ይማርልን። አንቺ ጠብቂልን፣ ከልጅሽ አማልጅን ልጆችንም ጠብቅልኝ፣ ትልቅ ደረጃ አድርሽልኝ። መብርሃን ለእኔ እንዳደረግሽልኝ ለሁሉም አድርግላቸው፣ እንደ ልቦናቸው ስጭልኝ። ለእኔ ሁሉ አስደስተሽኛል፣ ለሁሉም አስደስችልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።